ቅድስት ስራዋን ለቃ መሄድ እንደምትፈልግ ስትነግረው አሰሪው እንድትሄድ አልፈልግም፣ እና ቆይ ግን ቅድስት ለምንድን ነው ጥለሽኝ ልትሄጂ የፈለግሽው? መሀሌት ታማ እንደዚህ። ስለዚህ ልጄ ታማ መሀሌትን እኔ ላናግራት እና አባክሽን አትሂጅ። አንቺ እኮ ለልጄ ሰራተኛ ሳትሆኝ እናቷም ጭምር ነሽ። እሺ ምንም እንዳትናደጅ እንዳትበሳጭ ስለዚህ እኔ እሷን እናገራታለው እና እንዳትሄጅ። ሂጅ አሁን ወደ ውስጥ ወደ ስራሽ ተመለሽ ይላታል። እሷም እሺ ካልክ እንግዲህ ጋሼ ብላ ወደ ውስጥ ትመለሳለች። ማሄ መኪናዬን የሚገዛኝ ሰው አግኝቻለው ብሎ ሲጠይቃት፣ ማለት ስትለው፣ አዎ መኪናዬን የሚገዛኝ ሰው አግኝቻለው ጓደኛዬ ሞገስ፣ እኔ ገዛሃለው ብሎኛል እና ደና ገንዘብም እንደሚሰጠኝ ነግሮኛል ሲል፣ ማለት ሞገስ እንዴት ገንዘብ ሊሰጥ ቻለ? ከየት አገኘ? ስትለው እሱን አላቅም ከየት እንዳገኘ አላቅም ሲላት ታዲያ ከሚገዛ ይልቅ ምን አለበት ብሩን ቢያበድርህ ከዛኛ ቀስ ብለን ብንመልስለት ምን ችግር አለው? ብር ካለው መኪና የሚገዛበት ስትለው አላቅም እንግዲህ እሱን ግን በቃ እኔ መኪናውንም ሽጬ እሺ ምክንያቱም መኪናውን ሽጬ ልጄን ማሳከም አለብኝ። እና በቃ ምንም አማራጭ የለኝም፣ ሲላት ቆይ ምን አለበት ብሩን ቢያበድርህና እኛ ሰርተን ልጅቷ እናሳክመን ቀስ ብለን ብንከፍለው ምን ችግር አለው ስትለው ማሄ፣ አላቅም፣ ብቻ ግን ደህና ገንዘብ እንደሚሰጠኝ ነግሮኛል፣ እና መኪናንም ለመሸጥ ወስኛለሁ እኔም፣ ሲላት እሷ ግን ፍቃደኛ አይደለችም። ና ግን እኮ ማሄ ይውልሽ እንኳን የመኪናው ብር አይደለም ገና ቤቱም ተሽጦ አይሞላልንም ብሩን፣ ብሩ ለመታከሚያ ምክንያት ከየት አምተን ነው የምንከፍለው ይሄን ያህል ብር ሲላት፣ ትደነግጥና እንዴ እናታዲያ ብር ካለው ለምን ቤቱን ሳይገዛውም? ስትለው፣ አላቅም፣ ግን ቆይ እሱ ገንዘብ ከየት አምጥቶ ነው? እኔ ምን አውቃለሁ። ሰው ግን እንደው ከየት ነው ገንዘብ የሚያመጣው? ሲላት ስትለው እንዴ ሰርቶ ነዋ፣ ከየት ያመጣል ብለሽ ነው? ሲላት እንግዲህ እናታ እማይ ሰራለን እንደ ደሃ ማፍታምም እኩል ነው የሚሰራው ስትለው፣ አላቅም እንግዲህ እሱን። ለማንኛውም አሁን መኪናውን ልሽጠው ና ብሩን ተቀብዬ ፕሮሰሱን ቶሎ መጀመር አለብኝ ሲላት፣ ፊቷን አዞረች። ሰዎች ግን ቤቱን ከምትሸጠው ከባንክ ብትበደር ይሻላል እያሉኝ ነው ቤቱን አሲዤ ስት ሲላት፣ እሷ ቅር ባለ አመላለስ እሺ ጥሩ ነው ስትለው፣ አውቃለሁ ደስ እንደማይልሽ ይሄ ነገር። ምክንያቱም አንቺ ይሄ በአንቺ ቦታም ቢሆን ለኔ የሚሰማኝ የሆነው ሲላት፣ እያየችው አንቺም ከማግባቴ በፊትም ካገባሁሽ በኋላም ምንም ያጣሁትም ነገር የለም። በፊትም መኪናም አለኝ ቤትም አለኝ። አሁንም ቤትም አለኝ መኪና አለኝ። አሁን ደግሞ ይሄ ቤቱም መኪናውም ያንቺም የኔም ጭምር ነው፣ የኔ ብቻ አይደለም። በአንቺ በኩልም አደጋ ከመጣ ስለዚህ የሁለታችንም ነው ማለት ነው። እሺ ሴላት ችግር የለውም። እኔ አልሰራሁት የሰራችሁ የቀድሞ ሚስትህ ናት ስትለው እኔ ይህንን አላልኩኝም፣ አንቺ አልሰራሽሁም አላልኩም። ምክንያቱም ልጄ እኔ እሷን ማጣት አልፈልግም። እሷን አጥቼ መኖር አልፈልግም። እናቷን ልጄን አጥቼ መኖር አልችልም ሲላት፣ ምን ችግር አለው ታዲያ ልጅ ቢሞት ልጅ ይተካል አለችው። እሱም እጅግ በጣም ተናዱ። አንቺ ምንድን ነው ያልሽው? ሲላት፣ ምን አልኩኝ? ስትለው፣ ያው በዚህ ምድር ላይ የማይተካ ነገር የለም ስትለው፣ እና እሷ ትሞት እና ሌላ ልጅ ትወልዳለህ እያልሽኝ ነው? አረ እኔ ያላልኩም እንዴ አልሽኮ ሚስት ቢሞት በሚስት ይተካል፣ ልጅ ቢሞት ልጅ ይተካል እያልሽኝ እኮ ነው መሀሌት ሲላት፣ እኔ እንደዛ ማለት አይደለም ስትለው፣ መሀሌት እንዴት እንደዚህ ልትኝ ትችያለሽ? እንዴት ለእኔ ምሳሌ ማለት ሕይወቴ ማለት ናት፣ ገብቶሻል? የፈለገ ነገር ይሁን ልጄ ትታከማለች ሲላት፣ ተረጋጋ ብሩኬ፣ ምን ምን ምን እንደዚህ የሚያደርግ ነገር ተናገርኩኝ? ስትለው እዩልሽ እኔ አባቷ እያለሁ ልጄ ምንም አትሆንም፣ አሳክሟታለሁ። ሁለተኛ እንደዚህ አይነት ነገር እንዳትናገሪ እሺ? ነግሬሻለሁ። በልጄ ቀልድ የለም። ከፈለግሽ ከዚህ መቅረት ትችላላችሁ። ስሚ ደግሞ ቅድስትን ደግሞ እንዳትናገሪያት። ሁለተኛ ከዚህ በኋላ እናቷ ስትሞት ልጄን ያሳደገችልኝ እናትም እህትም ሁሉ ነገር ሆና ቅድስት ናት። ስለዚህ ቅድስት እንዳትናገሪ ሲላት እሷም ምን ደሞ ጨቀጨቀችን ብላ ቅድስም ነገረችህ ስትለው፣ አላልቁሽም ብሎ እሱም ጸጥ አላት። ከእህቷ ጋር ተገናኙና መሀሌትም እዩልሽ ደግሞ መኪናዋንም ሊሸጣት ነው፣ እና ቤቱንም ለባንክ ሊያስይዘው ነው፣ ልጅቷንም ሊያሳክማት ነው ስትላት፣ አየሽ እህቴ ስትንከረፈፊ ሁሉ ነገር ሊያመልጥሽ ነው ትላለች። ታይኝ እስኪ እባክሽ የሞያች የማትረባ ሰራተኛ ሁሉንም ነገር ነግረዋለች ስትለው እና ሰራተኛዋ ነግረዋለች ሁሉንም ስትላት፣ አዎ ከዚህ በኋላ ምንም ነገር እንዳትናገሪያት ብሎ እኮ አስጠነቀቀኝ ስትላት፣ ይኸውልሽ ካልሰራሽላት እህቴ አይደለሽም እሺ ስትላት፣ እህት የተባለችዋም ለማሄድ ትነግራታለች ለዚህ ሁሉ የዳረገችኝ ያቺ በምን ቀን የተወለደች ዲቃላ ናት። ስትላት እህትየም እስከ ዛሬ ድረስ እኮ መድኃኒቱን ብትሰጫት ኑሮ ሙታ ተገላግለሽ ነበረ። ስትላት ይኸውልሽ እህቴ እንደዚህ ማትሁኝ አትሸወች። ምክንያቱም ብትሞት እያንዳንዷ አስክሬኗ ይመረመራል። ሲመረምር ደግሞ ማን እንደሰጣት መድኃኒት በመድኃኒት እንደሞተች ይታወቃል። ስለዚህ ለምን ሌላ ነገር ውስጥ እገባለሁኝ? ቀስ እየተባለ ከመርዝ ደግሞ በመርዝ ከመሞቷ ደግሞ ከታወቀ ደግሞ ቤት ውስጥ የምንኖረው እኛ ነን፣ ስለዚህ እኛ ነን የምንጠየቀው። በብልጠት እና በብልህነት ነው ማድረግ ያለብን ስትላት እና መርዙን ታዲያ ቅድስት እንድትሰጣት አይደል የተነጋገርነው ለምድና ያልሰጠሻት ስትላት፣ ለአንድ ሳምንት መድሃኒቱ ላይ የመድሃኒቱን ብልቃጥ በስሪንግ አውጥቼ ከውስጥ መድሃኒቱን ውሃ ሞልቼበት ይህንን መድኃኒት እያሽ ስጫት ብያት ነበር ለቅድስት። ቅድስት ግን እቺ መናጢ የሆነች ሰራተኛም መድኃኒቱን የሰጠቻት አይመስለኝም። ምክንያቱም መድኃኒቱን ካልወሰደች እንደምትሞት እየታወቀ ነው፣ እና በዛ ብትሞት የሚገርምሽ ነገር በዛን ሰዓት ብትሞት ጥሩ አጋጠሜ ነበረ። ግን እቺ መናጢ ልጅ አተረፈቻት ስትል፣ አሁንም አረፈደም እህቴ ስትል እባክሽን አረፈ ደም እህቴ ልንገርሽ ስትላት እባክሽን ረፍዷል። መኪናውንም ጓደኛው ሊገዛው ነው። ቤቱንም በባንክ ሊበደርበት ነው። ስለዚህ ሁሉም ነገር ረፍዷል። በጣም ነው የደነገጥኩት። ስትንከረፈፊ ጉድ ልትሆኝ ነው። አሁንም ቢሆን መርዙን ሙየውና ለቅድስት ስጫ፣ ትስጣት እና ትሞት ስትል እንደው እውነትሽን ነው እኮ ግን አሁንም ቢሆን መድኃኒቱን እሰጣታለሁኝ። እች ልጅማ መታከም የለባትም። እኔ መኪና ወይንም ቤቴን ማጣት አልፈልግም። ለልጆችስ ምንድን ነው የምሰጣቸው? እኔ ምክንያቱም እንደ እንደዚህማ ዝም ብዬ እንዴት ቤትና ንብረቴን እሰጣለሁኝ? በፍጹም ስትላት እህትየዋም ትክክል ነሽ እህቴ፣ እኔ እኮ ከብሩክ በቀጣይነት ከቤትና ከመኪና ውጭ ሌላ ምኑን እንፈልጋለሁኝ? እንዴ እኔ ከብሩክ ጋር መሆኔ ምንድን ነው ጥቅሞ ስትላት አዎ እህቴ እውነትሽን ነው ግዴታ ለልጆች የሆነ ነገር ማትረፍ አለብሽ ትላታለች እሽትና ትመጣለች ቤት ቅድስትም ኩሽና ነበረችና መጣሽ ቀጥ ብላና ማሄ ስሚ ዛሬም መድኃኒቱን እርሹና ልጅቷን ግዳያት አሉ ስትላት አረሳው። ቆይ እንደዚህ ብለሽ ነው ባለፈውም ገለሻት የነበረው ስትላት እዩልሽ ይቺ ልጅ አንድ ነገር ብትሆን በመጀመሪያ ተጠያቂዋ አንቺ ነሽ ስትላት ቅድስትም እኔ ምን አደረግኩኝ? ስትላት ይኸውልሽ እናንተ ሰራተኞች ስትባሉ የሰው ትዳር ማፍረስ ነው። እኔ ምን አልኩት? እኔ ልሄድ ልውጣ ነው ያልኩት። ሌላ ምን አልኩኝ? ስትላት ይኸውልሽ፣ ውይ ምንድን ነው ያልሽው? ለብሩክ እሷ ትወጣለች እንጂ አንቺ አትወጭም አለሽ እንዴ? ስትላት ይኸውልሽ፣ ይህ ሁሉ አያዋጣሽም፣ የዚህ ቤት ባለቤት ነኝ። ስትላት እኔ ምንም አላደረግኩኝም እትዬ ስትላት እዩልሽ ስትመጣ ልጅቷ ቷ ከትምህርት ቤት እንደመጣች እንድትሰጫት አስርሳለኝ። እዩልሽ ልጅ ልጅቷ ደግሞ ሆዷን በቆረጣ ሰዓት አደውይለት ለሱ ስራውን ይስራበት ለእኔ ደዊልኝ፣ ችግር ካለ ስትላት ቅድስትም ሁሉን ነገር በሽታ ነበረ እየጨረሰችው። ከዛም ማሄ እንደወጣች ቅድስትም ቀስ ብላ ወጥታ ስታያት መድኃኒቱ ላይ ምን እየጨመረች እንደነበረ ስትከታተላት፣ አሁንም ያ መጥፎ መድኃኒት ነበረ። እናም ቅድስት አሁንም ልትገያን ነው እያለች ዘወር ብላ ወደ ስራ ቦታዋ ትመለሳለች። የፈለገ ነገር ይሆናል እንጂ አሁንም ቢሆን ይህንን መድኃኒትማ እኔ አልሰጣትም እያለች ቅድስትም ብቻዋን ታወራለች። አሁን ልትገላት ነው። እኔን ልታስይዘኝ፣ ልጅቷ ከሞተች በኋላ እያለች ብቻዋን ማውራት ትጀምራለች ቅድስትም።